ፍስሐ ወሰላም ደስታና ሰላም ሆነ ብሎ ሞትን ድል አድርጎ ለሁላችን የነገረን ኢየሱስ ክርስቶስ አሁን በልቡናችን ገብቶ ይኖርልን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጽ ብዬ ሶስት መሆኑን በአካል በስም በግብር ብናገርም በእዘዝ በአገዛዝ በመለኮት ይናለን ፈጥሮ በማሳለፍና በመሳሰሉት በባህሪ በፈቃድ በህልውና አንድ አምላክ እግዚአብሔር ብዬ ዛሬ እለቲቱ ከትንሣኤ በኋላ ያለችው ረቡዕ ምን እንደምትባል ምን ተብላ እንደተሰየመች በቤተ ክርስቲያናችን ስርዓት ያለውን አስታውሳለሁ። እግዚአብሔር አምላክ የምንሰማውን በልባችን ይጻፍልን። በያላችሁበት ሁሉ አሁንም የእግዚአብሔር ረድኤቱና ቸርነቱ ከሁላችሁ ጋር ይሁን። ዛሬ ረቡዕ አልዓዛር ተብሎ ተሰይሟል። ዕለተ ረቡዕ ለፍጥረት አራተኛ ቀን ነው። አልዓዛር የተባለው ሞቶ የነበረው ረቡዕ ቀን ነው። እንደገና ዛሬ እቺ ረቡ ናት። አልዓዛር ከመቃብር የተነሳው በአራተኛው ቀን ስለሆነ ዛሬ አራተኛዋ ቀን ረቡ ለትንሣኤ እሁድ አንድ፣ ሰኞ ሁለት፣ ማክሰኞ ሦስት፣ ረቡ አራት፣ አልዓዛር ተብላ ተሰይማለች። እርግጥ የአልዓዛር ሞቱም ረቡ ቀን ነው የተነሳው ግን ከሆሳዕና ፊት ባለች ቅዳሜ ነው። ታሪኩ የተጻፈው ከአራቱ ወንጌላውያን አንዱ በሆነው በቅዱስ ዮሐንስ ወልደ ነጎድጓድ ነው። የቅዱስ ዮሐንስ በረከት ረድኤቱ ከሁላችን ጋራ ይሁን። በዮሐንስ ወንጌል ምዕራፍ 11 ላይ በቢታንያ የነበሩ የማርያምና የማርታ ወንድም አልአዛር የሚባል ሰው የጌታ ወዳጅ እንዳለ ተጽፏል። የአልአዛር ታሞ በነበረ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ከእሱ ጋር እንዳሉ መልእክት ልከው ማርታና ማርያ ወይም ማርያም እባክህና፣ የምትወደው አልአዛር እንሆ ታሟል ብለውት። ጌታችን ኢየሱስ ክርስቶስ ግን የመጣው ከሞተ በኋላ ነው። በወንጌሉ እንደምትመለከቱት ዮሐንስ ወንጌል ምዕራፍ 11 ቁጥር 39 ላይ ስታዩ ማርያምና ማርታ ጌታ ሲመጣ አልአዛር ሞቶ እንደውም ዛሬ አራት ቀን ሆኖታል ሲሉ እንመለከታለን። ዛሬ አራት ቀን ሆኖታል ስለዚህ አራተኛዋ ቀን ረቡዕ፣ አንድ ለፍጥረት አራተኛ ቀን፣ ሁለት አልአዛር የሞተባት፣ ሶስት የተነሳው በአራተኛ ቀን ስለሆነ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው አምላክ እርሱ በዕለተ እሁድ ሲሆን እችን ረቡዕ የአልአዛርን ትንሣኤ እናስብባታለን። ወንጌሉ ላይ እንደነገርኳችሁ መድኃኒታችን ኢየሱስ ክርስቶስ ትልቅ እኔ ነኝ እኔ ነኝ ብሎ ከተናገራቸው የአምላክነቱን ነገር ከሚገልጹት አንዱ የተነገረው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው ይላል ለማርያም ለማርታ ለተሰበሰበ ህዝብ ለደቀ መዛሙርቱ ለሁሉም አነ ውዕቱ ትንሣኤ ወህይወት እኔ ትንሣኤና ሕይወት ነኝ አላቸው ትንሣኤና ሕይወት ነኝ የሚለውን የነገራቸው ኢየሱስ ክርስቶስ በቃሉ ምስጢሩ እኔ ራሴ ለትንሣኤ በኩር ነኝ ነው ቅዱስ ጳውሎስ ብርሃነ ዓለም በረከቱ ይደርብንና በአንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ ስንመለከት፣ ቁጥር 20 ላይ ኢየሱስ ክርስቶስ ለትንሣኤያችን በኩር ሆኖ ተነስቷል ይላል። እርሱ ሕይወትን የሚሰጥ እርሱ መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እዚህም በቢታንያ ምን ብሎ ተናገረ? ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አነ ውዕቱ ትንሣኤ ወህይወት፣ ትንሣኤና ሕይወት እኔ ነኝ። እውነቱን ነው፣ ማንም የለም፣ ኢየሱስ ክርስቶስ ብቻ ሞቶ ተነስቷል። ዓለማችን ላይ ብዙ የእምነት መስራቾች እናውቃለን። ሞተዋል፣ አልተነሱም። መቃብራቸው ከተገኘ አጥንታቸው በመቃብር ውስጥ ነው። የኛ አምላክ ኢየሱስ ክርስቶስ የድንግል ልጅ፣ አብ ልጅ፣ እርሱ ግን ሙስና መቃብርን በዕለተ ቀዳሚት አጥፍቶ እነሆ በሦስተኛው ቀን በዕለተ እሑድ ተነስቶልናል። የተነሳ አምላክ ሞትን ድል አድርጎ የተነሳው ይሄ ሁሉ ለእኛ ስለሆነ ሮሜ ላይ እንደሚናገረው ሐዋርያው ምዕራፍ አራት ቁጥር 25 ላይ መሰቀሉ መሰጠቱ ለኃጢአታችን፣ ሞትን ድል አድርጎ መነሳቱ ደግሞ ለጽድቃችን ነው እንዳለ ስለ ሁላችን የሆነ ታላቅ ነገር ነው። ትንሣኤና ሕይወት እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ ያለው ኢየሱስ ክርስቶስ አላአዛርን ሄዶ ከመቃብር አውጥቶታል። የትንሣኤውን ነገር ሊነግረን አላአዛርን ከመቃብር አውጥቶታል ወደ መቃብሩ ሄዶ ረ ይሸታል፣ ጌታዊ ሲሉት፣ እሱ ግን ምንም አፍንጫውን አልያዘም። ወደ መቃብሩ ተጠግቶ ወይቤ አልዓዛር፣ አልዓዛር ና ፃ፣ አፍአ አንተ አልዓዛር፣ ና ውጣ አለው። ሞቷል አልዓዛር፣ መቃብሩ ውስጥ ገብቷል አልዓዛር። አልዓዛር፣ ና ውጣ አለው። ከዛ በኋላ አልዓዛር እንደተጠቀለለ እንደተገነዘ ወጣና ቀጥ ብሎ ቆመ። ተመልከቱ ኢየሱስ ክርስቶስ አልዓዛር አልዓዛር ና ውጣ ብሎ አልዓዛርን ሲያስነሳው ኬትን ያመጣው አልዓዛርን? አልዓዛር ሞቷል፣ ኬት አወጣው? ከመቃብር ከመቃብር የወጣው ስጋው ነው። አልዓዛር አልዓዛር ብሎ የጠራው ስጋውን አይደለም። አሁን እኔና እናንተ የምንሰማው በስጋ አይደለም። ትንሽ ረቀቅ እንዳይልባችሁ ምክንያቱም ሰው የሚናገረው፣ የሚሰማው፣ የሚንቀሳቀሰው በነፍሱ ነው። ነፍስ ደግሞ ለባዊት፣ ነባቢት፣ ህያዊት ትባላለች። ህያው ሆና የምትሰማው ነፍስ ነች። አልዓዛር አልዓዛር ና ውጣ ሲለው መቃብር ውስጥ ያለው አልዓዛር ስጋው ነው ያለው። የምትሰማ ነፍስ የት ነች? ሄዳለች። ሲኦል ነች። ነፍስ የት ነች? ሲኦል ነች። ለምንድነው ሲኦል ያልኳችሁ? በትናንትናውም ትምህርት እንዳየ ነው ባለፈውም የሞቱ ሰዎች ሁሉ ወዴት ነበር የሚሄዱት? ወደ ሲኦል። ስለዚህ ጌታ መጥቶ በዕለተ ዓርብ ነፍሳትን እስተሚያወጣ ሁሉም ሲኦል ነበሩ። ስለዚህ የአልዓዛር ነፍስ የት ሄዳ ነበር? ሲኦል ሄዳለች። ስጋ ውስጥ መቃብር ውስጥ ነው። ስለዚህ ጌታ ሲጣራ ስጋን ከነፍስ ጋር መጀመሪያም የፈጠረ የሰራን እሱ ነው። እኔ ነኝ ሲል ነው እኔ ትንሣኤና ሕይወት ነኝ ብሎ ሲናገር እዚህ ጋር እኔ ፈጣሪ ነኝ፣ ስጋችንን የፈጥሮ ነፍሳችንን እፍ ብሎ ያዋሃደን እግዚአብሔር በመፍጠር አንድ ስለሆነ ሥላሴ፣ አብ ወልድ፣ መንፈስ ቅዱስ። በዘፍጥረት ሁለት ሰባት እንደምታወት አዳምን ከምድር አፈር አበጀው በአፍንጫው የሕይወት እስትንፋስ እፍ አለበት ብሎ ያው ያደረገን ግሩም ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። በስጋም በነፍስም የፈጠርኩ እኔ ኢየሱስ እግዚአብሔር ነኝ ሲል ነው። ብዙ ሰዎች እግዚአብሔር ነኝ ብሎ የተናገረ ተግባሩን ይዩት፣ እየሰራ ያለውን ይዩት። የስጋም የነፍስን ፈጣሪ እኔ ነኝ አለና ስጋን ከመቃብር ነፍስን ከሲኦል ጠራ። የእኛ አምላክ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና አይግባው። ስጋን ከመቃብር ነፍስን ከሲኦል ነፍስን ጠራት፣ መጣች፣ ከስጋ ተዋደች። አልዓዛር ቆመ። ወወፃ ውእቱ ምውት እንዘግኑዝ ወእሱር እደዊሁ ወእገሪሁ እጅግሩ እንደታሰረ አልዓዛር ያ ሙት የሞተ አስከሬን የሆነ አራት ቀን የሞላው ዐይን እኮ ይፈሳል፣ ሰውነት ይሸታል። አዋሃደና አስነሳው የሁላችን አምላክ እግዚአብሔር። እጅግሩ እንደታሰረ ወገጹኒ ጥብሉል በሰበል ይላል። እጆቹ ተገንዘዋል፣ ሻሹ ተጠምጥሞበታል። እነሆ ኢየሱስ ክርስቶስ ከሞት አወጣው። ፍቱት ይሂድ አላቸው። መታት መስሏቸው ደንግጠዋል። እነሱ መታት አለመሆኑን የሚያውቁት መቼ ነው? ፈታችሁ ተውት ይሄድ አላቸው። ሄደው ፈቱት፣ አልዓዛርን ቀስ እያሉ ፈቱት። አልዓዛር ጌታ ኢየሱስ ክርስቶስ ብሎ ሰገደለት። እቺ ዕለተ ረቡዕ በዚህ በአልዓዛር ትሰይማለች፣ በአራተኛው ቀን ከሞት ስላነሳው አራተኛዋን ቀን አልዓዛር ተባለች። እንደገና አልዓዛር የሞተው ሮብ ቀን ነበረ፣ የተነሳው ቅዳሜ ነው። ስለዚህ አምላካችን ኢየሱስ ክርስቶስ እዚህ ጋር አንድ ምስጢር ይነግረናል። በአልዓዛር ሕይወት አልዓዛር ተነስቷል፣ ከዛ በኋላ አልዓዛር ተመልሶ ሞቷል። እኔ ግን ሞትን ድል አድርጌ ስነሳ ለዘላለም ሕያው ነኝ ይሄም ደግሞ ለእናንተ ስለሆነ ይኸው አልዓዛርን ከመቃብር አውጥቼ እንዳሳየኋችሁ እንዳስነሳሁት ሁላችሁም ስትሞቱ ገና እንዳትሞቱ አድርጌ አስነሳችኋለሁ። እንዴት ደስ ይላል! እንዳትሞቱ አድርጌ አስነሳችኋለሁ። ይሄ የሚበሰብሰው እንዳይበሰብስ አረገዋለሁ። ይሄ መዋቴ የሆነውን ኢመዋቴ አደርገዋለሁ። ይሄ በውርደት ወደ መቃብር የሚዘራውን እኔ በክብር አስነሳዋለሁ። ይሄ በድካም የሚዘራውን እኔ በኃይል አስነሳዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ይህንን ድንቅ ነገር ሰራልን። አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ህይወት ነኝ፣ እኔ ትንሣኤና ህይወት ነኝ። አምላካችን ኢየሱስ ክርስቶስ ምን ያላደረገልን ነገር አለ? አልዓዛር በብሉይ ሥጋውን የተነሳው፣ እኛ ሞተን ሳስነሳችሁ ግን በሐዲስ ሥጋ በማይበሰብስ አስነሳችኋለሁ። አልዓዛር ሲነሳ እንደገና ተመልሶ ይሞታል። ወደፊት ትንሣኤ ዘጉባኤ ላይ ሳስነሳችሁ ግን ተመልሳችሁ አትሞቱም። ልጆቼ የዘላለም ህይወት ልሰጣችሁ መጥቻለሁ። አነ ውእቱ ትንሣኤ ወሕይወት እኔ እኮ ትንሣኤና ህይወት ነኝ አለ ኢየሱስ ክርስቶስ። ስለዚህ እናንተ ክርስቲያኖች፣ የኦርቶዶክስ ልጆች፣ የተዋህዶ ልጆች ወይም ሌሎችም እየሰማችሁ ያላችሁ ይህን ረቂቅ ምስጢር የኢየሱስ ክርስቶስ ቅዱስ ወንጌል በልባችን ይጻፍልን። ስለዚህ አራተኛዋ ቀን እሁድ፣ ሰኞ፣ ማክሰኞ እቺ ረቡዕ ደግሞ አልዓዛር ተብላ ተሰይማለች። ስለዚህ የስጋም የነፍስም ፈጣሪ ኢየሱስ ክርስቶስ ነው። ስጋችንንም እንደገና ከመቃብር አውጥቶ በትንሣኤ ዘጉባኤ ከነፍሳችን ጋር ያዋሃዳል። እንደ አልዓዛር የምንነሳባት ግን ደግመን የምንሞትባት ሳይሆን ለዘላለም ሕያው የምንሆንበትን ነው። አምላካችን እግዚአብሔር ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ በሰላሳ ዘመኑ ተጠመቀ ሶስት ዓመት ከስድስት ወር አስተምሮ በቀራኒዎ አደባባይ ስለ ሁላችን አምላካችን ነሱን ሰጠ። ነፍሳትን ከሲኦል አውጥቶ በዕለተ እሁድ በታላቅ ግርማ ተነሳ። ዕለተ እሁድ፣ ዕለተ ትንሣኤ፣ ዕለተ ሰኞ ዕለተ ማእዶት ዕለተ ሰሉስ ማክሰኞ፣ ዕለተ ቶማስ። ይቺ ደግሞ ፀሐይ ጨረቃ የተፈጠሩባት ዕለት ዕለተ ረቡዕ አራተኛዋ ቀን። በአራተኛዋ ቀን የተነሳ አራተኛዋ ቃል ላይ የሞተ ያለ አዛር ምሳሌ ሆና ተነገረች። አምላካችን ዛሬ ኃጢአታችን አይሸተውም። እኛን የሞትነውን ሊያነሳ መጥቷል። እኛ በመከራ ያለነውን ሊያወጣ መጥቷል። ይሄ ድምፅ የሚሰማችሁ የኢየሱስ ክርስቶስ ልጆቹ የድንግል ማርያም የጸጋ ልጆች እናንተ ሁላችሁ ምን አይነት አባት እንዳላችሁ እዩ! ምን አይነት እግዚአብሔር እንዳላችሁ እዩ! ብዙዎቻችሁ በተለያየ መከራ ኃጢአተኛ ነኝ አይሰማኝም፣ በደለኛ ነኝ አይሰማኝም አትበሉ። ይሰማኛል፣ ቁሙና ጸልዩ። ያደምጠኛል፣ ቁሙና ጸልዩ። ይሰማል እግዚአብሔር እኛ ከለመን ነው ዛሬም፣ የመጣውን መከራ፣ የመጣውን ቸነፈር፣ የመጣውን ወረርሽኝ የሚገፍ እግዚአብሔር ብቻ ነው። የዓለም ኃይልማ ደክመዋል። የዓለም ሀያላን ኃይልማ ተንበርክኳል። ብቻውን የሆነ እግዚአብሔር። ሰውም ይስራው፣ መቅሰፍትም ያምጣው፣ ወገኖቼ፣ እግዚአብሔር ይገፈዋል። በምንም ይሁን በምን፣ እግዚአብሔር አይሰማኝም አትበሉ። በውስጣችሁ ስጋና ደም ያለ እናንተ ድንግል ማርያም ልጆች፣ አትበሉ፣ ይሰማል አዎ ኃጢአታችን ብዙ ነው። አዎ በደላችን ብዙ ነው። አዎ ለአልዓዛር መቃብር ሲጠጋ ወደ አልዓዛር ጌታ ሆይ ጌታ ሆይ ይሸታል ባሉት ሰዓት አፍንጫውን ያዘ ተብሎ አልተጻፈም። አልያዘም፣ አልሸተተውም። የኔና የእናንተም ኃጢአት አይሸተውም። ከሞት ሊያነሳን ይመጣል፣ ከመቃብር ሊያነሳን ይመጣል በሁሉም ነገር። እኔም ማስተምራችሁ እግዚአብሔር ደግ መሆኑን ብቻ ነው የምነግራችሁ። ሌላ ነገር አይደለም የምነግራችሁ፣ ደግ መሆኑን ነው የምነግራችሁ። አንድ ነገር ላይ ግን ጥንቃቄ አድርጉ። ምንድነው የምትበሉት? ምንድነው የምትጠጡት? መልካም የምትበሉትን የምትጠጡትን ታውቃላችሁ። የምትሰሙትስ ምንድን ነው? ለልባችሁ የምትሰጡት፣ ለአእምሯችሁ የምትሰጡት፣ ለነፍሳችሁ ምን እንደምትሰጧት ጽኑ። የእግዚአብሔር ቃል በዕለት ዕለት አንብቡ። የእግዚአብሔር ቃል ስሙ። የሰማችሁትንም ለሌላው ትውልድ አድርሱ። አራተኛዋ ቀን አልዓዛር ትባላለች። አልዓዛርን ከሞት ያነሳ እኛንም ከሞት ያንሳል። ከምንፈራው ነገር ይሰውረን። ይህን ድምፅ ሰማችሁ እናንተ የእናንተ ድርሻ ደግሞ እኔ ለእናንተ ካስተማርኳችሁ እናንተ ደግሞ ሌላው ትውልድ ሁሉ ይህንን ቃል እንዲያገኘው እንዲያገኘው ከሌላ ዓለም እናውጣው። ወገኖቼ ለምን ሸክሞ አይሰማችሁም? ይሰማችሁ ብዙዎች እንደምታደርጉ አውቃለሁ። ግን የጠፋውን ትውልድ እናውጣው፣ በምንፍቅና የተበላውን እናውጣው። ይሄንን የኦርቶዶክስ ተዋሕዶ ምስጢራችንን ሰዎች ይወቁት። ዝም ብዬ አላስተምራችሁም። ዕድሜ ልክ የተማርኩትን ነው የማስተምራችሁ። ስለዚህ ይሄንን እውነተኛውን የአባቶቻችን ቃል ይዘን ነው እስከ ሞት ድረስ ይሄን ዜና እየሰማን ይሄን ቅዱስ ቃል እየሰማን መኖር ያለብን። ምንፍቅና በበዛበት ክደት በበዛበት ክደትና ምንፍቅና ለዓለም ሌሎቹ ሲያዳረሱ፣ እናንተ ይሄን የእውነት ቃል ደግሞ ማዳረ አለባችሁ እግዚአብሔር ከእናንተ ጋር ይሁን አራተኛዋ ቀን ምን ተብላ ትጠራለች አለዓዛር አለዓዛርን ከሞት ያነሳ የሞተ ነገራችሁን ያንሳ የምትፈሩትን ነገር ያርቅላችሁ እመብርሃን ደግፋ ታኖራችሁ ዕለታ ሐሙስ ነገ ደግሞ እንማራለን ያድርሰን የጊዜ ባለቤት እግዚአብሔር ይባርካችሁ ፊቱንም ያብራላችሁ